የዕድሜ ዘመን የኢራን መሪናቸው ናቸው። ፕሬዝዳንቶች ይቀያየሩ እንጂ ዋናው ስልጣን ያለው በፈርጣማው ክንዳቸው እንዳቸው ላይ ነው። ተጽዕኗቸው በመላው ዓለም ሺዓ ማህበረሰብ ዘንድ ከፍተኛ ነው። ጮሌና ብልህነታቸው በጠላቶቻቸው የተመሰከረ ጉዳይ ነው። የ85 ዓመት ሽማግሌ ቢሆንም ልቤ የ20 ዓመት ወጣት ነው በማለት መናገራቸው የሰሞኑ ጦርነት መነጋገሪያ ነበር። ውጣ ውረድ የሞላበት ሕይወታቸውና እያንዳንዱ የሕይወታቸው አጋጣሚ በምስጢርና በውስብስብ ገመድ የተጣለፈ ነው። እንደ ወንዝ ከምንጩ እንደሚፈልቅና ተስፋፍቶ ሀገር እንደሚያለማ ሁሉ የአያቶላህ ዓሊ ኻሚናኢ ሕይወትም በኢራን ታሪኩ ውስጥ ስር የሰደደ ጥልቅ አሻራ አለው። በ1939 ዓመተ ልደት በኢራን ከተማ መሽሃድ የተወለዱት ኻሚናኢ የሕይወት ጎዳናቸው በሃይማኖታዊ ሴቶች በአብዮታዊ ትግልና በአመራር ብቃት የተሞላ ነው። የአባታቸው የአያቱላህ ሰይድ ጀዋድ ኻሚናኢ ትህትና የእውቀት ጥማትና የጥበብ ፍቅር ለወጣቱ አሊ ኻሚናኢ የመንፈስ ምግብ ሆነው አገልግለዋል። ቤተሰባቸው ከቁሳዊ ብልጽግና ይልቅ ለመንፈሳዊ ብቃትና ለትጋት ቅድሚያ የሚሰጥ የኢማም አሊን ፈለግ የሚከተል ነበር ሲሉ በቅርበት የሚያውቋቸው ይመሰክራሉ። ዛሬ ስለ ኢራኑ የእድሜ ልክ ክንደፈርጣማ ገዢ በሰፊው እናወራለን። ውድ የቻናል ቤተሰቦች፣ በሰሞኑ የእስራኤልና ኢራን ጦርነት ውስጥ ስማቸው ከየትኛውም የጦርነቱ አካል በላይ ተደጋግሞ ስለሚነሳው የእስላማዊት ኢራን ሪፐብሊክ የበላይ ጠባቂና መንፈሳዊ መሪ አያቶላህ አሊ ኻሚናኢ የህይወት ታሪክና ሀገር ተኮር ውጣውረድ ላስቃኛችሁ ነው። በመሆኑም ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ እንድታደርጉ እየጋበዝኩ ወደ ፕሮግራም ያልፋለሁ።

1358 በቅድስቲቱ ከተማ መሻድ ኢራን የተወለዱት አሊ ኻሚናኢ በቤተሰባቸው ሁለተኛ ልጅ ነበሩ። የቤተሰባቸው ዳራ በሃይማኖታዊ እውቀት የተመሰረተ ነበር። አባታቸው ጀዋድ ኻሚናኢ ከመሻድ ታዋቂ ምሁሮች አንዱ ሲሆኑ ከተብሪዝ ወደ መሻድ የተሰደዱ የቱርክ አዘርባጃን ተወላጅ ናቸው። እናታቸው ደግሞ የሐዲስ ምሁር የሆኑት ሰይድ ሐሺም ናጃፍ ባዲ ልጅ ነበሩ። እርሳቸውም በሃይማኖታዊ ፍርድና ሥነ ምግባር መርሆች ላይ ጠንካራ ዕውቀት እንደነበራቸው ይነገራል። የኻሚናኢ የቤተሰብ ዘር እስከ ኢማም ሁሴን ኢብኑ ዓሊ ዓለይሂ ሰላም ድረስ እንደሚዘልቅ የሚገልጹ ምንጮች አሉ። ይህ ጥልቅ ሥር የሰደደ ሃይማኖታዊ ዳራ ለኻሚናኢ ቀጣይ ሕይወትና አስተሳሰብህ ጠንካራ መሠረት የጣለበት ነው። ኻሚናኢ ገና በአራት ዓመታቸው ከታላቅ ወንድማቸው ጋር ቁርኣን በመማር የትምህርት ጉዞአቸውን ጀመሩ። የአንደኛ ደረጃ ትምህርታቸውን በዳሩ ታዕሊም ዲያና የሃይማኖታዊ ትምህርት ቤት ውስጥ ከተከታተሉ በኋላ ወደ ሱላይማን ኻንና ንዋብ መድረሳዎች ገብተው የአረብኛ ሥነ ጽሁፍ፣ ሎጂክ፣ ፊቂህ፣ ኡሱልና ፍንስፍናን ተማሩ። በዚህ ወቅት እንደ ሼ ሃሺም ጋዝቢኒ ጀዋድ አጋ ታህራኒ እና አህመድ ያዝዲ ካሉ የመሻድ ታላላቅ ምሁራን ዕውቀት ቀሰሙ። በ16 ዓመታቸው የትምህርታቸው የመካከለኛ ደረጃ ወይንም ሳትህ ካጠናቀቁ በኋላ ወደ ከፍተኛ የሃይማኖታዊ ትምህርት እርከን ኻሪጅ ገቡ። ከታላቁ ምርጃ አያቶላህ ሚላኒ ጋር በሁለት ዓመት ጊዜ ውስጥ ትምህርታቸውን አጠናቀቁ። በዚህ ወቅት ወደ ኢራቅ ቅዱስ ከተማዎች ያደረጉት ጉዞም የነጅፍ ታላላቅ ምሁራንን ለማግኘትና ትምህርታቸውን ለመከታተል እድል ሰጥቷቸው። አባታቸው ወደ ኢራን እንዲመለሱ ከጠየቋቸው በኋላ በ1958 ዓመተ ልደት ወደ ቁም ከተማ በመሄድ የሃይማኖታዊ ትምህርታቸውን በፍቂህና ኡሱል በማስፋፋት ከታላላቅ ምሁራን እንደ ሁሴን ብሩጃርዲ፣ አያቶላህ ኾሚኒ፣ ሐጅ አጋ ሙርተዳ እና ሌሎች መሰል ምሁራን ዘንድ ተማሩ። የትምህርት ጉዞአቸው በ1964 ዓመተ ልደት አባታቸው በጠና በመታመማቸው ምክንያት ተቋረጠ። ኻሚናኢ በ1962 ዓመተ ልደት በቁም በነበሩበት ወቅት የሻህን አገዛዝ የሚቃወመው እንቅስቃሴ ሲጀመር እሳቸውም እንደ አብዮታዊነታቸው ወደ ግንባሩ ተቀላቀሉ። በንቅናቄ ውስጥ በንቃት በመሳተፋቸውም ከ1962 እስከ 1975 ባለው ጊዜ ውስጥ ስድስት ጊዜ በእስር ቤት ማቀዋል። እነዚህ እስራት በሻህ ሳቫክ ወይም የጸጥታ ኃይሉ የተፈጸሙ ሲሆን ኻሚናኢ ከ197 እስከ 1971 ለአምስተኛ ጊዜ እና በ1974 ለስድስተኛ ጊዜ ታስረው ነበር። ሳቫክ በእስር ቤቶች ውስጥ ያደረገው አያያዝ የታጠቁ እንቅስቃሴዎች በእስላማዊ አስተሳሰቦች ሥር መሰባሰባቸው ምን ያህል እንዳሳሰባቸው በግልጽ ያሳይ ነበር። በነገራችን ላይ ኻሚናኢ የምንለው የዛሬውን ባለታሪካችንን ሁለተኛውንና የአሁኗን ኢራን መንፈሳዊ መሪ ሲሆን ኾሚኒ የምንለው ደግሞ የመጀመሪያውንና የቀድሞውን የኢራን መንፈሳዊ መሪ ነው። የኢራን ኢስላማዊ አብዮት በእሳት ነበልባል ውስጥ በነበረበት ወቅት ኻሚናኢ እንዳንበሳ ቆመው የሻህን አገዛዝ ለመጣል ተፋለሞ የሻህ ጭቆና በኅብረተሰብ ላይ ጥላውን በጣለበት ወቅት ኻሚናኢ የመንፈሳዊ መሪነት ባንዲራን ከፍ አድርገው በመያዝ ወጣቶችንና የዩኒቨርሲቲ ተማሪዎችን ጨምሮ ሁሉንም የህብረተሰብ ክፍሎች በማሰባሰብ መመሪያና ትምህርት ይሰጡ ነበር። ኻሚናኢ ትምህርቶቻቸውን በመስጊድ አልኢማም ሐሰን በመስጊድ ከራመትና ሚዛን ጃዕፈር መድረሳ ውስጥ ከ1971-1974 ባሉት ጊዜያት ያቀርቡ ነበር። እነዚህ ቦታዎች የሕዝቡን በተለይም የተማሩ ወጣቶችን፣ የዩኒቨርሲቲ ተማሪዎችንና አብዮተኛ የሃይማኖት ተመራማሪዎችን ለመሳብ ማዕከላት ሆኑ። ኻሚናኢ በሀገሪቱ ውስጥ ኢስላማዊ አስተሳሰብ እንዲስፋፋ ትልቅ ሚና ተጫውተዋል። በታሳስ 1978 ደግሞ ከታዋቂ የሃይማኖት መሪዎችና የትግል አጋሮቻቸው ጋር በመተባበር የኢራን ኢስላማዊ ሪፐብሊክ ፓርቲን አይአርፒ በመመስረት ትልቅ ሚና ተጫወቱ። ይህ ክስተት የእስላማዊ አብዮት ማዕበል እንዲነሳ መንገድ የጠረገ ነበር። የኢራን እስላማዊ አብዮት ድል ከተቀዳጀ በኋላ የአሊ ኻሚናኢ የአመራር ብቃት ጥበብ እንደ እውነተኛ መሪነት መታየት ጀመረ። በአብዮቱ የመጀመሪያዎቹ ዓመታት ውስጥ በርካታ ወሳኝ የኃላፊነት ቦታዎችን በብቃት ተረከቡ። በ1979ዓ ልደት የመከላከያ ምክትል ሚኒስትር የእስላማዊ አብዮት ጥበቃ ኃይሎች ኃላፊና ና በእስላማዊ ምክክር ምክር ቤት የቴህራን ተወካይ ሆነው አገለገሉ። በ1980 ዓ ልደት ደግሞ በጠቅላይ የመከላከያ ምክር ቤት የኢማም ሆሚኒ ተወካይ ሆኑ። በ1981ዓ ልደት ለፕሬዚዳንትነት በተደረገው ምርጫ ከ17 ሚሊዮን ድምፆች ውስጥ ከ16 ሚሊዮን በላይ ድምፅ በማግኘት የኢራን ኢስላማዊ ሪፐብሊክ ሦስተኛው ፕሬዚደንት ሆኑ። ይህ ድምፅ የሕዝቡን ሰፊ ድጋፍ ያሳያል። ለሁለተኛ ጊዜም በድጋሜ ተመርጠዋል። እንደ ኤሮፓያን አቆጣጠር በ1981 ዓ ልደት በቴህራን በሚገኘው አብይ ዘር መስጊድ ውስጥ ዓሊ ኻሚናኢ የግድያ ሙከራ ደርሶባቸዋል። ይህ ክስተት ሕይወታቸውን ከፍተኛ አደጋ ላይ የጣለ ቢሆንም ከባድ ጉዳት ደርሶባቸው ለፕሬዝዳንትነት እስከተመረጡበት ጊዜ ድረስ በሆስፒታል ተኝተው ነበር። ይህ ክስተት ለእሳቸው ትግልና ቁርጠኝነት እንደ ጽናት ማሳያ ሆኖ ያገለግላል። እንደ ኤሮፓያን አቆጣጠር በ1989 ዓመተ ልደት የኢራን ኢስላማዊ አብዮት አባት ኢማም ሆሚኒ ከዚህ ዓለም በሞት ከተለዩ በኋላ የሊቀመንበርነት ባለሙያዎች ምክር ቤት አያቶላህ አሊ ኻሚናኢን ለወሊይ ፈቂህ ከፍተኛ መሪ ቦታ መረጣቸው። በዚህ ላይ ኢማም ሆሜኒ ከመሞታቸው በፊት የእሳቸውን ስም መጠቆማቸው ትልቅ ቦታ ነበረው። ይህ አዲስ ኃላፊነት በኢራን ኢስላማዊ ሪፐብሊክ ውስጥ ከፍተኛ መንፈሳዊና ፖለቲካዊ ስልጣን ሲሆን የኢራን አብዮታዊ እሴቶችና መርሆዎችን እንደ ጠንካራ ምሰሶ የመጠበቅ ኃላፊነትን ተሸክመዋል። በኢራን የወሌይፈቂ ሚና እንደ ብሔር መንፈሳዊ ልብና የፖለቲካ ካርታ ሆኖም ያገለግላል። የአያቱላህ አሊ ኻሚናኢ ሃይማኖታዊ አቋም በጥልቅ የሺዓ እስልምና ዕውቀት ላይ የተመሠረተ ሲሆን ይህንን ዕውቀት ወደ ተግባራዊ የፖለቲካና ማኅበራዊ እንቅስቃሴዎች ያሸጋገሩበት መንገድ ልዩ ያደርጋቸዋል። የእሳቸው ሃይማኖታዊ አቋም በበርካታ ቁልፍ ነጥቦች ይገለጻል። የወሊ ፈቂህ መርህ ወይንም ወሊ ፈቂህ ጠንካራ ደጋፊነታቸው ይታወቃል። ኻሚናኢ የወሊ ፈቂህ ጽንሰ ሐሳብ የማይናወጥ ደጋፊ ናቸው። ይህ መርህ የሚያመለክተው በእስላማዊ መንግሥት ውስጥ የፖለቲካና የመንፈሳዊ አመራር የሰለጠነና ብቁ በሆነ የሃይማኖት ምሁር ወይንም ፈቂህ እጅ ላይ መሆን አለበት የሚል ነው። ይህ ጽንሰ ሐሳብ በአብዛኛው በኢማም ኾሚኒ የተብራራ ሲሆን ኸሚናኢ ደግሞ የዚህ መርህ ዋና ተማሪና ተተኪ በመሆን በኢራን እስላማዊ ሪፐብሊክ ውስጥ ተግባራዊ እንዲሆን ትልቅ አስተዋጽኦ አድርገዋል። እንደ ከፍተኛ መሪነታቸው የኢራንን የሃይማኖትና የፖለቲካ ጉዳዮች የሚመሩበት ዋና መርህ ይሄ ነው። ኻሚናኢ የኢራን ህግጋትና ማኅበራዊ ስርዓት በእስልምና ህጎች ወይንም ሸሪዓ ላይ የተመሰረተ መሆን እንዳለበት አጥብቀው ያምናሉ። ይህ ማለት የመንግሥት ፖሊሲዎች፣ የፍትሕ ስርዓትና ማኅበራዊ ደንቦች ሁሉ ከእስልምና መርሆዎች ጋር የሚጣጣሙ መሆን አለባቸው ማለት ነው። ይህ አቋማቸው የኢራንን የፖለቲካና ማኅበራዊ ገጽታ በመቅረጽ ረገድ ወሳኝ ነው። የሺያ እስልምና እንደ ዛፍ በርካታ ቅርንጫፎች ያሉት ሲሆን ከነዚህም ውስጥ በርካታ ትላልቅና ትንንሽ ክፍሎች አሉ። ዋነኛዎቹ ክፍሎች ኢስናዓሸርያ፣ እስማኤልያ፣ ዘይድያ የሚባሉት ናቸው። አያቶላህ አሊ ኻሚናኢ የሚከተሉት የሺያ እምነት ክንፍ ኢስናዓሸርያ የሚባለው ነው። ይህ የሺያ እስልምና ትልቁና ዋነኛው ክፍል ሲሆን የኢራን ብሔራዊ ሃይማኖትም ነው። የስና አሸሪያ ሺዓዎች አስራ ሁለት ኢማሞችን የሚያምኑ ሲሆን እነዚህ ከነቢዩ መሐመድ ሰለላሁ አለይሂ ወሰለም ቤተሰብ አህለል በይት የተገኙ መንፈሳዊና ፖለቲካዊ መሪዎች ናቸው። የመጨረሻው ኢማም ኢማም መህዲ በድብቅ ውስጥ እንዳሉና በዓለም መጨረሻ ላይ ፍትህን ለማስፈን እንደሚመለሱ ያምናሉ። የስና ዐሸርያ ሺዓዎች የወሊ ፈቂህ የሃይማኖት ህግ።

የዚህ መርህ ጠንካራ ደጋፊ ናቸው። ስለዚህ አያቶላህ ኻሚናኢ የትኛውንም የሺአ እስልምና ንዑስ ክፍል አልፈጠሩም ወይንም የሚመሩ አይደሉም። እርሳቸው በትልቅ የስነ አሸሪያ የሺአ እምነት ውስጥ ያሉ መርጂ ተቅሊድ እና የኢራን እስላማዊ ሪፐብሊክ ከፍተኛ መሪ ናቸው። የእርሳቸው ሃይማኖታዊ አቋምም ከዚህ ዋና የሺዓ አስተምህሮት የወጡ ናቸው። ኢማም ኻሚናኢ ህዝቦች ራሳቸውን በነጻነት የመወሰን መብት እንዳላቸው በሚያምኑበት ጥልቅ እምነት መሰረት በመላው ዓለም የሚካሄዱ የመቋቋም እንቅስቃሴዎችን ከታላቅ ደጋፊዎቻቸው አንዱ ናቸው። በተለይ ለፍልስጤም ጉዳይ ያላቸው ድጋፍ እጅግ የላቀ ነው። በቴህራን በተካሄደው ስድስተኛው ዓለም አቀፍ የፍልስጤም ኢንቲፋዳ ድጋፍ ኮንፈረንስ ላይ እንዲህ ሲሉ ተናግረዋል። የፍልስጤምን ህዝብ የፖለቲካ ድጋፍ ፋይዳ በፍጹም ችላ ሊባል አይገባም። ይህ ደግሞ በአሁኑ ጊዜ በዓለም ላይ ልዩ ጠቀሜታ አለው። ተቃውሞን በተመለከተ ያለን አቋም መርሃዊ እንጂ ከተወሰነ ቡድን ጋር የተያያዘ አይደለም። በዚህ መንገድ የሚቆም ማንኛውም ቡድን እኛ እንከተለዋለን። ከዚህ መንገድ የሚወጣ ማንኛውም ቡድን ደግሞ ከእኛ ይርቃል። የእኛ ኢስላማዊ ተቃውሞ ቡድኖች ጋር ያለን ግንኙነት የሚወሰነው በተቃውሞ መርህ ላይ ባላቸው ቁርጠኝነትና ደረጃ ብቻ ነው። ይህ አባባል ለፍልስጤም ሕዝብ ያላቸውን የማይወላውል ድጋፍ ያሳያል። የአያቶላህ ኻሚናኢ የግል ሕይወት የትህትና ካባ የደረበና ከቅንጦት የራቀ ነው። ብዙ በሕዝብ መድረክ ላይ የማይታየው የግል ሕይወታቸው ለአብዮታዊ መርሆች ያላቸው ጥልቅ ቁርጠኝነትን ያሳያል። እሳቸው እንደ ራህበር ወይንም መሪ የሚታዩ ሲሆን አኗኗራቸው ለኢራን ህዝብ የአብዮቱን እሴቶች የሚያንጸባርቅ ምሳሌ ነው። ኢማም ኻሚናኢ አግብተዋል። አራት ወንዶች ልጆችና ሁለት ሴት ልጆች እንዳሏቸው ይታወቃል። የቤተሰባቸው አባላትም ቢሆን በሕዝብ ፊት ብዙም አይታዩም። ይህም የኻሚናኢ የግል ሕይወት ከስልጣንና ከመገናኛ ብዙሃን ትኩረት ውጪ ለማድረግ ያላቸውን ፍላጎት በግልጽ ያሳያል። ሕይወታቸው የቅንጦት ቤት ወይንም የውጭ ባንኪ ሂሳብ የሌለው ነገር ግን የመንፈሳዊ ሀብትና የፖለቲካ ጥበብ ምሳሌ ተደርጎ ይወሰዳል። አሊ ኻሚናኢ ከሦስት አስር ዓመታት በላይ የኢራን ከፍተኛ መሪ ሆነው አገልግለዋል። ተጽዕኖዋቸው በበርካታ መስኮች የሚንጸባረቅ ሲሆን የኢራን ማንነትና የውጭ ግንኙነቶቿን ቅርጽ ቀይረዋል። ኻሚናኢ የኢራንን እስላማዊ ማንነትና አብዮታዊ እሴቶች እንዳይናቸው ብለን ይጠብቃሉ። የእርሳቸው ሃይማኖታዊ ትርጓሜዎች በኢራን ሕግ ባህልና ማኅበራዊ ሕይወት ላይ የማይናወጥ መሠረት ነው። ኻሚናኢ የኢራን የውጭ ጉዳይ ፖሊሲን የመጨረሻ ቃል የሚናገሩ ሲሆን በተለይም ከአሜሪካ እስራኤልና ምዕራባውያን ሀገሮች ጋር ባሉ ግንኙነቶች ላይ የግድግዳ ያህል ቆመው ይቃወማሉ። የኢራንን የኒኩሌር መርሃ ግብርና በክልል ውስጥ ያለውን ተጽዕኖ የማስፋት ፖሊሲም ደጋፊ ናቸው። በኢራን የፖለቲካ አወቃቀር ውስጥ ኻሚናኢ የመንግስት የተለያዩ ቅርንጫፎችን ይቆጣጠራሉ፣ የጦር ኃይሎችን ይመራሉ፣ እንዲሁም የሀገሪቱን ዋና ዋና ተቋማት ይመለከታሉ። እንደ ሸማኔ የሀገሪቱን ዕጣ ፈንታ ክር ይቆርጣሉ፣ ይሰፋሉ። የጊዜ ማዕበል ኻሚናኢ የአሜሪካንና ምዕራባውያንን የበላይነት በዓለም አቀፍ ደረጃ የሚቃወሙ ሲሆን በተለይም እስራኤል የክልሉ ካንሰርናት ሕገ ወጥ አካል በማለት በተደጋጋሚ ገልጿታል። ይህ አቋም አሁን ካለው የኢራኑ እስራኤል ግጭት ጋር በቀጥታ የተያያዘ ነው። በቅርብ ጊዜ በተፈጠሩት ግጭቶች ወቅት ኻሚናኢ የፍልስጤምን ህዝብ ድጋፍ እንዳይናቸው ብርሃን ገልጸዋል። እናም የእስራኤልን ድርጊት አውግዘዋል። የአሊ ኸሚናኢ አመራር ኢራንን የክልሉ ዋና ተዋናይ አድርጓታል። ነገር ግን የአሜሪካ ማዕቀቦችና የክልላዊ ግጭቶች ስጋትም በኢራን ላይ እንደ ጥቁር ደመና እንዲያንዣብብ አድርጓል። እርሳቸው እንደ ኢራን ኢስላማዊ ሪፐብሊክ የሃይማኖትና የፖለቲካ አባቷ ተደርገው ይወሰዳሉ። በአጠቃላይ የአያቱላህ አሊ ኻሚናኢ ህይወት የትምህርት፣ የትግል፣ የሀገር ፍቅርና የአመራር ጉዞ ነው። ከሻህ አገዛዝ ጋር በተደረገው ጦርነት ውስጥ እንደ እሳት ነበልባል ሲቃጠሉ ከዚያም እንደ ተራራ ጽኑ በመሆን የኢራንን መንፈሳዊና ፖለቲካዊ መሪነት ተረክበዋል። የእሳቸው ተጽዕኖ በኢራን ብቻ ሳይሆን በዓለም አቀፍ ደረጃ በተለይም በፍልስጤም ጉዳይ ላይ ትልቅ አሻራ ጥሏል። የአያቱላህ ታሪክ በጥቂቱ ይህንን ይመስላል። በሌላ ፕሮግራም እስከምንገናኝ ሰላም።